ሰላም ቤተሰቦች፣ እንዴት ናችሁ? ጋራ ናችሁ ወይ? እስኪ በካምፓላ ዞር ዞር እያልኩኝ ስለ አገሪቱና ስላሉት አንዳንድ እድሎች ላውራችሁ። እናንተም እንግዲህ ሰብስክራይብ ማድረጋችሁን እና ለወዳጆቻችሁ ማጋራታችሁን አትዘንጉ። እንደምታዩት እንግዲህ በታክሲ ነው እየሄዱ ያለሁት። እንዲህ ጥቅጥቅ ብሎ ነው ሰው የሚሄደው። በእርግጥ ለትራንስፖርት አብዛኛው ሰው የሚመርጠው ሞተርሳይክል ወይም ደግሞ በእነሱ አጠራር ቦዳ ቦዳ ነው። መንገዳቸው በቂ ስላልሆነ መኪና መጨናነቅ ይኖራል ብዙ ጊዜ። ስለዚህ ሰዎች ቶሎ ወደ ፈለጉበት ቦታ ለመድረስ ቦዳ ቦዳን ይመርጣሉ። አንዳንዴ ግን የታክሲ አገልግሎትም አላቸው በዚህ መልኩ ማለት ነው። ዩጋንዳ እንግዲህ በሌላ መጠሪያዋ ፐርል ኦፍ አፍሪካ ትባላለች። ከምስራቅ አፍሪካ እንግዲህ የተሻለ ሰላም ያላት ሀገር ናት። ከሰላሟ ባሻገር ግን ጥሩ የሚባል የንግድ ሕጎችም አሏት ለንግድና ለኢንቨስትመንት እንቅስቃሴ። ከህጋችሁ ባሻገር ደግሞ ህዝቡ ሰላማዊና እየተመቸ ነው። የመንግስት መዋቅርም እንዲሁ፣ የኢንቨስትመንት የንግድ ፍቃዶች፣ ከዛ ጋር ተያያዥነት ያላቸው ነገሮች ዩጋንዳ ውስጥ ጥሩ የሚባል ደረጃ ላይ ናቸው ያሉት እና ዩጋንዳ ብዙ ስደተኞችን ከተለያዩ አፍሪካ ሀገራት በብዛት የምትቀበል ሀገር ናት። ብዙ ሀበሾችን በስደት እንዲሁም በኢንቨስትመንት ዩጋንዳ ውስጥ ይገኛሉ ማለት ነው። ካምፓላ ውስጥ እንግዲህ እኔ ከማዘወትራቸው ቦታዎች አንዱ እዚህ ካባካ ቤተመንግስቱ ጋር ያለ መናፈሻና ሬስቶራንት አለ። በጣም ደስ የሚል ቦታ ነው። ብዙ ሰዎች በተለይ አበሾች ይመጣሉ። እዚህ መናፈሻ ላይ በተለይ እኔ ከኢትዮጵያ የመጣው ሰሞን በአብዛኛው እዚህ መናፈሻ አካባቢ ነበረ የማሳልፈው። ለማንበቢያ ቁጭ ለማለት ለብቻ ለመሆን እንዲሁ ደስ ይላል፣ በጣም ደስ ይላል። የቤተ መንግስቱን ደግሞ አንድ ሁለቴ ለመጎብኘት ችያለሁኝ። በጣም ደስ የሚል ታሪክ ነው ያለው። ወደፊት በቪዲዮ ላችሁ ከቤተ መንግስቱ ከዛ መናፈሻ አለ እና ሳይኑካ የሚባል ደግሞ የአበሾች ሬስቶራንት አለ። ቋሚ ደንበኛ ነኝ ማለት ይቻላል እዛ። ብዙ ጊዜ ጊዜ ሲኖረኝ እዛ ነው የሚሄደው። የአበሾች ቤት ነው ግን የአበሻ ቡና አልነበራቸውም እና ዛሬ ስገባ የጀበና ቡና በስፋት እና በጥራት ተጀምሮ አገኘሁኝ። ልጅቷ አበሻ አላት፣ ኢትዮጵያዊ ናት። ሰው ገና አምስት ወሬ ነው ከመጣሁ አለችኝ። ስራውን ደግሞ ከጀመረች ሁለተኛ ቀኗ ነው ማለት ነው፣ ሁለተኛ ቀኗ ነው ያገኘዋት። ብዙ ጊዜ ከኢትዮጵያ ሲመጡ አዳዲስ ሰዎች ከሚሰሯቸው ስራዎች አንዱ እንደዚህ ለሬስቶራንት ላይ የጀበና ቡና ተቀጥሮ መስራት ወይ በረንዳዎችን ተከራይቶ የጀበና ቡና መስራት አንዱ ነው ማለት ነው። ብዙ ጊዜ አሉ። የሀበሻ ሰፈሮች ካምፓላ ውስጥ አገራችሁ ያላችሁ እስኪመስላችሁ ድረስ ኢትዮጵያን ሀበሾች፣ ኤርትራውያን በስፋት የሚኖሩበት የንግድ ቤቶች በአማርኛ በትግርኛ የተጻፉበት ሰፈሮች አሉ። ለምሳሌ እንደ ካሳንጋ፣ ካባላጋላ፣ ሶያ፣ ናኩላቢ እና የመሳሰሉ ቦታዎች ላይ ስትሄዱ አገራችሁ ያላችሁ እስኪመስላችሁ ድረስ በጣም ብዙ ሀበሾች የአበሾች ቢዝነሶች እና አበሾች መኖሪያዎች ይገኛሉ ማለት ነው። በእርግጥ ዩጋንዳ ውስጥ ራሱ ስትኖሩ ከሀገራችሁ እንደወጣችሁ አይሰማችሁም። ምናልባት ከከተማ ውጭ የሆነ ደቡብ አካባቢ ዲላ ወይ የሆነ ቦታ ያላችሁ ነው የሚመስላችሁ እንጂ ከሀገር የወጣችሁ አይነት ስሜት የለውም። ለማንኛውም ዛሬ ይች ልጅ ተዋወቋት። በጣም ቅጥፍ ያለች ደስ የምትል ልጅ ናት። ወይ ጀበና ቡና ጀምራለች ማለት ነው። እዛ ቆይቼ ቡናዬን አጣጥሜ አሪፍ ጊዜ ከእሷ ጋም አሳልፌ ወደ ቤት የተመለስኩኝ ማለት ነው። ሌላው ያለው የንግድ እድል ምንድን ነው? የኢስት አፍሪካ ኮሚኒቲ አባል ከመሆኗ ጋር ተያይዘው የታክስ ሲስተማቸው፣ የኬላ የከስተምስን የመሳሰሉ ነገሮች ጥሩ በሚባል ደረጃ ላይ ነው ያለው እና ለምሳሌ ወደ ደቡብ ሱዳን የሚሄደው ማንኛውም ነገር በዩጋንዳ አልፎ ወይም ደግሞ ከዩጋንዳ ነው በዚህ የምስራቁ ኮንጎም እንደዚሁ ወደ ሩዋንዳ፣ ወደ ታንዛኒያ፣ ወደ ኬንያም የሚላክ ነገር ካለ የመላክ እድሉ ሰፊ ነው ማለት ነው። ዩጋንዳ ውስጥ የሚኖሩ ሀበሾች ግን ምንድን ነው የሚሰሩት ካላችሁ ያው ብዙ ሰዎች ይጠይቃሉ። ምንድን ነው ሀበሻ በዛ ሰብስባችሁ እዛ ምን ታደርጋላችሁ? ይላሉ ብዙ ሰዎች። እንደሱ ሲጠይቁ ሰማለሁ። ዩጋንዳ ውስጥ እንግዲህ አብዛኛው ሰው ወደ ሌላ ሀገር ለመሻገር ነው የሚመጣው። የፕሮሰስ ጊዜ ውስጥ ያልቅለት የተለያየ ስራ ላይ ተሰማርቶ ይኖራል። እንዲሁም ደግሞ በኢንቨስትመንት ስራ ላይም ያሉ አሉ። የተለያዩ ድርጅቶች ከፍተው ዩጋንዳ ውስጥ የሚኖሩ ሰዎች አሉ ማለት ነው። እንግዲህ ከሚሰሩ ስራዎች እስካሁን ካየሁትና እየተሰራ ካለው ስራ መካከል ሬስቶራንቶች አሉ፣ ሆቴሎች፣ አነስተኛና መካከለኛ ሱፐርማርኬቶች፣ ፀጉር ቤቶች፣ ልብስ ቤቶች፣ ስቴሽነሪዎች፣ ፎቶ ቤቶች፣ ነዳጅ ማደያ፣ ገስት ሀውስ፣ አልፎ አልፎ ደግሞ ፋብሪካዎች አሉ። አሁን አሁን ደግሞ ወደ ግብርና በስፋት ሀበሻው ገብቶ እየሰራ ነው ማለት ነው። በዩጋንዳ ላይ ሰፊ የኢንቨስትመንት ስራ መስራት ይቻላል ወይ? የሰው ኃይል የመሬት አቅርቦት አለ ወይ ካላችሁ ደግሞ በሚገባ በስፋት አለ። በነገራችሁ ላይ ዩጋንዳ ውስጥ መሬት የግል ነው። ስለዚህ መሬት በግዢ ማግኘት ይቻላል፣ በኪራይም እንደዚሁ ማግኘት ይቻላል ማለት ነው። ማኒፋክቸሪንግ ላይ ለሚሰሩ ሰዎች ደግሞ መንግስት መሬት ይሰጣል። የኢንዱስትሪ መንደሮች አሉ። እዛ አካባቢ ላይ የኢንቨስትመንት ፈቃድ አውጥቶ ፋብሪካዎቹን መትከልም ይቻላል ማለት ነው። በግብርናው ዘርፍም ከሆነ ያው ከከተማ ወጣ ብሎ ለግብርና ምቹ የሆኑ መሬቶች ስላሉ እነሱን በግዢ ወይም በኮንትራት ወስዶ የእርሻ ስራ መጀመር ይቻላል ማለት ነው። አይ እኛ ከተማ ውስጥ ነው የተለያዩ ሕንፃዎችን መገንባት የምንፈልገው ካላችሁ ደግሞ እንዳልኳችሁ መሬት የመንግስት ስላልሆነ ከግለሰብ መሬቱን ገዝቶ ወይም በረጅም አመት ተከራይቶ መገንባት፣ ማከራየት ይቻላል ማለት ነው። ዋጋው ግን ያው እንደ እየሰፈሩ ልዩነት እንዳለው ከግምት ውስጥ አስገብታችሁ ማለት ነው። እናላችሁ ታዲያ በዩጋንዳ ሰፊ የግብርና ስራ አማራጭም አለ። የአግሮ ፕሮሰሲንግ፣ የማኒፋክቸሪንግ እንዲሁም ለአፓርትመንትና ለገበያ ማዕከላት የሚሆኑ ህንፃዎች ገንብቶ ማከራየት እና እነዚህን የመሳሰሉ ሰፊ እድሎች አሉ ማለት ነው። የባንክ ብድርን በተመለከተ የመንግስትም የግልም የራሳቸው ህጎች አሏቸው። በእርግጥ መንግስት ቅድሚያ የሚሰጣቸው ፕሮጀክቶችም አሉ። ለዛሬ እንግዲህ ይህችን ታክል ካልኳችሁ ይበቃል። ቪዲዮውን ላይክ፣ ሼር፣ ኮሜንት ብታደርጉ ምናልባት በመረጃው የሚጠቀሙ ሰዎች ይኖራሉ። የተለያዩ ጠቃሚ መረጃዎችን ይዤላችሁ እመጣለሁ። ዩጋንዳ መታችሁ ኢንቨስት ማድረግ እና የትኛውን አይነት የቢዝነስ ምክር ለምትፈልጉ ሰዎች ማስቀመጥኩላችሁ ስልኮች በዋትሳፕ ደውላችሁ ልታገኙ ትችላላችሁ። በሌላ ቆንጆ ቪዲዮ ድጋሚ እስከምንገናኝ ሰላም ሆኖልኝ